ሰላም አለይኩም አረህመቱላህ በረካቱ ውድና የተከበራችሁ ወንድሞች እንዴት ናቸው ለኝ ሰላማቸሁ ወይ? ዛሬ የማሳያችሁ እ አብዛኛውን እንትኔት የለሬ እኔት የለኝ አብዛኛውን ህትመት መጣያ ነው። ኔት የለኝም ተወዳጅ ነገር ጀልባዋን ለመግዛት የሚፈልጉ ሰዎች ካላችሁ ይኸውላችሁ፣ አናግሩኝ። ያላወቃችሁ ሰዎች ካላችሁ አናግሩኝ። እኔ እጠርብላችኋለሁ ይኸውላችሁ። እና ሂሳቡም ጥሩ እንትን ነው። ይሄ 888 889 ብር ነበረ አሁን 320 ናቸውም ለመግዛት የምትፈልጉ ካላችሁ አናግሩኝ። እንትን ማለት ትችላላችሁ። እጠልፍላችኋለሁኝ ይሄንን ጠለባ ወዲ ኋላ ወዲ ፊት አትበሉ። የፈለጋችሁትን ሻንጣ ተፈለጋችሁ፣ የጸጉር ማንጫ ተፈለጋችሁ፣ የፈለጋችሁትን ነገር ለማድረግ ዝግጁ ነኝ። ሁላችሁም ሰብስክራይብ ሼር እያደረጋችሁ ሁላችሁም እንትን በሉኝ። ለሁሉም ይሄንን ነገር ወደ ኋላ አትበሉ። ወደ ኋላ አትበሉ። ይሄ ሁላችሁ የምትፈልጉትን ነገር እቀርባለሁ እላችኋለሁ።